ቤተሰብ ምሳሌ ይዤላችሁ መጥቻለሁ። ምሳሌ ክፍል ሰባ አምስትን ማለት ነው እንግዲህ፣ ገራሚ ገራሚ ነገሮች፣ አዳዲስ ነገሮች አሉ። ተከታተሉ። ላይክ ሰብስክራይብ ማድረግ ያትንስ አትርሱ ማለት ነው። እንግዲህ ቤተሰብ ቅድስት ቤቱን እየጠራረገች ሳለ እንግዲህ ከነቡን ወደ ጎን ብላ እንግዲህ የመቀመጫውን እንትን ልታጸዳ ስትል ሲሚዙን ታገኛለች። ብሩክን እንግዲህ ብሩክ ብሩክን ይሸታል እያለች እያሸተተችውም ነበረ። ከዛ በኋላ እንግዲህ ደማየች፣ በጣም ደነገጠች። በሚገርም ሁኔታ በጣም ያስፈራራል ሽ ማለት ነግራኛለች። ማለት እንግዲህ የመሀሌት እህት የብሩክ ወንድም ጋራ እና ዳጣ ጋር ተገናኝተዋል። እንግዲህ የልፋት ዋጋ ታገኛለች። ቤቱ እንዳልተሸጠማ ነገረች ሲላት መሀሌት ነግራኛለች። አዎ ብላለ። እንግዲህ በፍርሃት ተወጣ ነበር ልጅቱ። አትፍሪ፣ ፈርቶ የሞተ የለም። ራሱ ፍርሃትንም ቢሆን አሸንፊው። አትፍሪ እያላት ነው። ሁለቱ ነው እንግዲህ ፍርሃት በፈሩም በፈሩም ይሆናል ያለው ይሆና ዝናን ነገረኝ ያለች ብዙ ጉድ ተፈጥሯል ብለኛለች አልነገረችም ወጌ ጉራ ለምን ችግራች ወደ ዝና ሚሄዱ ሰዎች ህይወታቸው የሚቀይረው በአንድ አጋጣሚ ብቻ ነው በጣም ጥሩ መሀሌትም ሆነች ዝና ስለ ወንድሜ ስለክሩክ የሚያሙትን ነገር የሚያደርጉትን የሚመካከሉትን ነገር እያንዳንዱ ነገር እየተከታተሽ ለኔ አንስች እንግዲህ የሰው ልጅ ህይወቱ የሚቀየርበትን ነገር አቅም። ስለዚህ እያንዳንዱ ነገር መሀሌትን እና ዝናን የሚያደረጉትን ነገር ተከታትለች ለእኔ ትነግርኛለች ብሏታል። የብሩክ ወንድም እንግዲህ። የመሀሌት እህት ምንም ነገር በገንዘብ የመጣ ነገር ምንም ነገር ማረግ ማረግ እንትን ትፈልጋለች ማለት ነው። ምክንያቱም ገንዘብ እና ገንዘብ ነው የእሷ ሆሟ ማለት ነው።

እንግዲህ መጎሳ አንዳንዴ በጣም ያበዛውና ከዛ በኋላ ችግር ላይ የወርቃል ማለት ነው። እና እንግዲህ አንተ ጋር ሲሆን ሰዎች ቢቀኑብኝ ደስ ይለኛል፣ ሴቶች ሲያዩኝ ወይኔ ታድላ ሲሉኝ ደስ ይለኛል ስትለው፣ ሉላን እንግዲህ ከኮራሽብኝማ ለራብሽና ሹልክ ብለን ወተነ ሹልክ ብለን እንገባል እያሉ ነው እያለ ነው መጎስ እና ተው ብትለውም ቢያለ ለምሳ ተመጣጠ ትጨምራለ። እንግዲህ ማን ነው መጎስ፣ ሎላን ይዟት እራት ግብዣ ጋብዟታል። እንግዲህ ዳጣ እንጠራልሻለሁ ደግሞ እንዳይደብርሽ፣ እሺ እያላት ነው። እሷ ደግሞ በዳጣ ከመጣይ ብር ያስጨምረናል

እንግዲህ የማህሌት እህት እያው እንግዲህ ወሬ ሰብስበሽ ላኪልኝ ስላሏት እያለች እንግዲህ እህቷን እያጣደፈቻት ወሬ እየሰበሰበኝ ትገኛለች። እንግዲህ ብሩክን እሱ እንዳይሆን ያገተው እያለች እያወራች ነው። የቤቱን አለመሸት ለነ ቅድስት መንገድ አልፈለገውም። ስንት ነገር ፈልገ የማላጣ፣ እንዴት የራስ የሚስት ማግኘት ይከብደኛል? ቆይ ምንድን ያጎደልኩት? አሁን አሁንማ እየተናኩኝ ነው። ብሩ አደባባይ መታኝ፣ ደግሞ ወንድሙ ደገብ ሞገስ ሚስት ይዞ ዝም አለ። አንድ በአንድ ጣላቶችን ካልጨረስኩማ፣ እኔም እየተዋረድኩኝ ሄ ይቀር። እንግዲህ በጣም እየተናደደ ይገኛል ዝና። ክብሬን ዝናዬን ከማጣ መቴን ፈርጣለሁ እያለ እንዴት ሉላላ ያገኘሁም እንዴት ሰው በአደባባይ ይመታኛል? ብሮ ከአንድ ቀን መታኝ ወንድሙ ደግሞ ደግመኝ እንዴትም መታለሁ እያለ ክብሩንም ዝናውንም ሎላንም ሁሉንም የሚፈልግ ሰውዬ እንግዲህ ከተንጣለለ ፎቅ ቁጭ ብሎ ራሱን እያስጨነቀ ይገኛል። ባዶ ቤት ማለት ነው። ስሜ እየጎደፈ ነው። እኔ ዝና ክብሬ ተወስዶ እንደ ውሻ ከምሆን ራሴን እንዳንበሳ አስከብር የሞት ይንመጣል አስተማረኛ ከምች ማንነት ወይኔ ዝና የአበበ ደም መሳልጅ እያለ እንግዲህ እየፎገላ ይገኛል። ዝና ማለት ነው በጣም እያሰበ በጣም እየተናደደ ይገኛል። እንግዲህ ሉላ እና ዳጣ መጎስ ኬክ እየጋብዛቸው ኬክ እየበሉ ነው። እንግዲህ በኬኩ እየተጎራረሱ ይገኛሉ። እንዳም ሲል ደግሞ ፊታቸው ላይ ኬኩን ነካ እያደረጉ ፊታቸውን እየተጫወቱ እየተደሰቱ ይገኛሉ። መጅብል አብሮክ ክፍል ገብቶ ቅድስት ደግሞ ያን እንደ ምስል አየች፣ እየተጨነቀ ትገኛለች። እንግዲህ ግቢ እና ረፍ በይ ምን ነው ፈራሽ እንዴት? እያላት ይገኛል። እሷ ደግሞ ብላ ደነገጠኝ ማለት ነው።

ዱላ እንግዲህ ዝና መጠጥ እየጠጣ ሳክሮ ይገኛል። ሉላም እያለ በባዶ ቦታው እያወራ ይገኛል። ማን ማን ጨምር እባክህ ና ወይ ጎድና እና ጨመራ አባክ እያለ እንግዲህ ምጋ እንትን የሚለውን የሚያስተናግደውን ልጅ እየተጣራ ይገኛል። ማለ ማለ ባ ነው በእውነት በጣም ነው የሚያምርብህ። እንግዲህ መሀሌት ለባብሳ መታ አምሮብሻል ስላት ስንት ሰው እንዳለኝ ጠይቀኝ ያለች ነው ዝና። ሁል ጊዜ ጠጣ መጠጥ ያምርባል አላለችውም። ምክንያቱም እሱ ፈገግ ብሎ አይተዋጠቅም። አንገቷን ከማነቁጭ

እንግዲህ መሀሌት አንቺ ባልሽን እርሺው እኔም ሚስቴን እረስተን እንጨፍራለን እንጠጣለን ሲላት፣ እንዴት እንዴት ተደሰተች አልጠየቁኝም። ምክንያቱም መሀሌት ዝናን ትፈልገዋለች። ያው እቀይረዋለሁ፣ ሀብቱን ነው ዋናው። ታርጌት የምታደረገው ከሀብቱ ላይ ነው። ስለሆነም እንግዲህ ቢረሳ እና እሷም ቢል ደስ ይላታል ማለት ነው። ያለው ቁጥና ሁሉ በኔ ስማድርጎታል ማለት እንግዲህ የሆነ ከባድ ነገር እንዳለ በስተጀርባ ይታወቃል። ያው ብሮክ ጠፍቶ ጠፍተዋል ማለት ነው። ቤቱ እንዳልተሸጠ በልጁ ስም እንዳደረገው፣ ውክልናውን ግን በወንድሞ ሰውም እንዳረገው ወንድሞ ተናግሯል ማለት ነው። ያሳዝናል ልጆቹ እንግዲህ መሀሌት ውነት ሉላ ነኝ ሉላ እየሲለታው ሉላ ነኝ እያለች ትገኛለች። መጨረሻው ስከር ላይ ማለት አንቀባሬ እንግዲህ ሉላ ራሱ እንደዚያ አንቀባሬ አኑሪያት አትወደኝም ሲላት ምን እንዳለችው አዳምጥ። ያን ሁሉ ነገር አድርገህላት እጅ እስኪዝል ድረስ እየገረፍካት፣ ፀሐይ እንዳይነካት በረዘግታ እያዋልካት፣ ጥቁር ልብስ አልብተዋት ነገር አድርገህላት አይ ስካር እየሳቀ ይመስ ምሱን አቀመሰችው ማለት ነው። እንግዲህ ይህቺ ማንነሱ መሀሌት ማለት ነው። እሱን እኮ ነው ምልሽ ያለርም እኔ ቤተሰብ እንግዲህ መሀሌት ከቤቱ ህዳ ማለት ነው። እንግዲህ ሞባይሉን ልከፍት ከሱሪው ስባ በአይኑ አሸራ ልከፍት ስትል አይኑን ገልጦ ቁጭ፣ ደህና ሰው ነው ቁጭ አላል። እንግዲህ ዝና በድብድብ በእንቅልፍ ህልሞ ራሱ እየተደባደበ ነው ያለው ማለት ነው። እንግዲህ መሀሌት ጉድ ውስጥ ገብታ ላይ ከመታነቅ ዞሮ አልተረፈችም ማለት ነው በሚያሳዝን ሁኔታ እንግዲህ ነቅቶ ደህና ሰው ሆኖ አይለቃትም። የምር ጀዋሉ ህጇ ላይ ነው። እንደገና የአይነ አሸራውን ልታይ ስትል እጅ ከፍንጅ ይዟታል ማለት ነው። አሁንም አይለቃትም ለብቃት መሀሌትም። እንግዲህ ስለተከታተላችሁኝ ከልብ አመሰግናለሁ። በድጋሚ እስከምንመለስ ድረስ ላይክ ሰብስክራይብ እያደረጋችሁ እያበረታታችሁኝ አብረን እንጓዛል ማለት ነው። ይሄ አዲስ ቻናል ነው። እንግዲህ የበፊቱ ቻናል ላይ እንደመበላሸት ስላለ ነው አዲስ ቻናል ከፈኩት። አበረታቲ ሰብስክራይብ አድርጎ የቤተሰብ ባይባይ